ሰላም ሰላም እንዴት ናችሁ ውድ የሜ ዩቲዩብ ቻናል ቤተሰቦቼ በቅድሚያ ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ ላይክ ሼር በማድረግ በየቀኑ ምለቃቸውን አዳዲስ ጠቃሚ የጤና ትምህርታዊ መረጃዎችን በስፋት እንዲደርሳችሁ ማድረግ ትችላላችሁ ለቻናሉ አዲስ የሆናችሁ ሰዎች ቪዲዮውን ስትጀምሩት የደውል ምልክታን በመጫን እንዲሁም ቪዲዮውን ላይክ በማድረግ ቪዲዮውን ጀምሩት በዛሬው የጤና ትምህርታችን ላይ ደግሞ የምንመለከተው አፍካዶ ከእንቁላል ጋር መመገብ ይቻላል ወይ እንዲሁም የሚሰጠን የጤና ጥቅሞች እናም አቮካዶን ከእንቁላል ጋር መመገብ የሌለባቸው ወይም ማስወገድ ያለባቸው ሰዎች ምን አይነት ሰዎች ናቸው የሚለውን በዚህ ቪዲዮ ላይ አጠር አድርጌ በስፋት የምነግራችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። አቮካዶን ከእንቁላል ጋር መመገብ እጅግ በጣም ጥሩ የጤና ጥቅሞችን የሚሰጥ በንጥረ ነገሮች የበለጸገ ጥምረት ነው። ሁለቱ ምግቦች በራሳቸው ጠቃሚ ቢሆኑም አብረው ሲበሉ ደግሞ የበለጠ ጥቅማቸው ይጎላል። የአቮካዶ እና የእንቁላልን የጋራ የጤና ጥቅሞችን በስፋት እንመልከት። የመጀመሪያውና አንደኛው የተሟላ እና የተመጣጠነ ምግብን ይሰጡናል። ፕሮቲንን ከእንቁላል የምናገኝ ሲሆን እንቁላል ከፍተኛ ጥራት ያለው ፕሮቲንን ይዟል። ታዲያ እንቁላል ከፍተኛ የፕሮቲን ዋና ምንጭ ሲሆን የጡንቻን ግንባታ፣ የሰውነት በሽታ የመከላከል ስርዓትን ማጠናከር እናም ረዘም ላለ ጊዜ የመጥገብ ስሜት እንዲሰማን ያግዛል። ከአቮካዶ ደግሞ ጤናማ ቅባቶችን እናገኛለን። አቮካዶ በሞኖ አንሳቹሬትድ ፋት የበለጸገ ሲሆን ይህም ለልብ ጤና በጣም ጠቃሚ ነው። እነዚህ ቅባቶች ሰውነታችንን የበለጠ ለማጎልበት እናም በሽታ የመከላከል አቅምን ለማጠናከር ይረዱናል። ፋይበርን ከአቮካዶ የምናገኝ ሲሆን አቮካዶ ከፍተኛ መጠን ያለው ፋይበር ያለው ሲሆን ይህም ለምግብ መፈጨት ጤና እናም የደም ሱካር መጠንን ለመቆጣጠር ወሳኝ ነው። አቮካዶ እናንቁላል ፋት ሶለብል ቫይታሚንስ የምንላቸው እንደ ቫይታሚን ኤ፣ ቫይታሚን ዲ፣ ኢ እናም ኬ ከመሳሰሉት ምግቦች በተሻለ ሁኔታ እንዲስብ ይረዳሉ። እንቁላል እነዚህን ቫይታሚኖች የያዘ በመሆኑ በአጠቃላይ እንቁላልና አፍካዶን አንድ ላይ መመገብ እጅግ በጣም ጠቃሚና ለሰውነታችን ግንባታም አስፈላጊ ነው። ሁለተኛ ለልብ ጤና ድጋፍ ይሰጠናል። ኮሌስትሮልን መቆጣጠር። በአቮካዶ ውስጥ ያለው ጤናማ ስብ በተለይ ኦሌይክ አሲድ መጥፎ ኤልዲኤል ኮሌስትሮልን በመቀነስ እናም ጥሩ ኤችዲኤል ኮሌስትሮልን በመጨመር የልብ በሽታ ተጋላጭነትን ለመቀነስ ይረዳል። አቮካዶ በፖታሲየም የበለጸገ በመሆኑ የደም ግፊትንም ለመቆጣጠርና አስተዋጽኦ ያደርጋል። ሶስተኛ፣ ለአይንና ለቆዳ ጤና እጅግ በጣም ጠቃሚ ናቸው። አቮካዶና እንቁላል በአንቲኦክሲዳንት የበለጸጉ ናቸው። ሁለቱም ሉቲን እና ዚያካንቲን የተባሉ ለአይን ጤና ወሳኝ የሆኑ አንቲኦክሲዳንቶችን ይይዛሉ። እነዚህ ለአይን ከሰማያዊ ብርሃን ጉዳት ይከላከላሉ። ቫይታሚን ኢ እና ሲ በአቮካዶ ውስጥ የሚገኙት እነዚህ ቪታሚኖች ቆዳን ከጉዳት በመጠበቅ እና እርጥበትን በመስጠት ጤናማ እና ብሩህ ቆዳ እንዲኖረን ይረዳሉ። አራተኛ ክብደትን ለመቆጣጠር ይረዳናል። እንቁላል በጤናማ ፕሮቲን የበለጸገ ሲሆን አቮካዶ ደግሞ በጤናማ ፋይበር የበለጸገ ነው። ታዲያ ረዘም ላለ ጊዜ የመጥገብ ስሜትን በመስጠት አላስፈላጊ የምግብ ፍላጎትንና እና ከመጠን በላይ መብላትን በመቀነስ ክብደትን ለመቆጣጠር ይረዳናል። በአጠቃላይ ታዲያ አቮካዶና ና እንቁላል እነዚህን የመሳሰሉ እጅግ በጣም በርካታ የጤና ጥቅሞችን ይሰጡናል። አቮካዶ በእንቁላል መመገብ የተሟላ ኃይል፣ አስፈላጊ የሆኑ ቪታሚኖችና ማዕድናት እንዲሁም ለልብ ለአይን ና ለምግብ መፈጨት ጤንነት ድጋፍ እጅግ በጣም ወሳኝ የምግብ ምርጫ ናቸው። አቮካዶ በእንቁላል እንዴት እና ምን ሰዓት መመገብ ጥሩ ነው የሚለውን ደግሞ እንመልከት። አቮካዶ በእንቁላል ለመመገብ ተስማሚው ሰዓት መቼ ነው ካልን አቮካዶን ከእንቁላል ጋር መመገብ በጣም የሚመከረው ጊዜ ጠዋት ለቁርስ ነው። ረጅም ጊዜ የሚቆይ ኃይልን ይሰጣል። ጠዋት ላይ የሚመገቡት ፕሮቲን ማለትም እንቁላል እንዲሁም ደግሞ አቮካዶ በአጠቃላይ አንድ ላይ አድርጎ መመገብ ጥሩ ኃይልን ይሰጣል። ፕሮቲንና ስብን ካርቦሃይድሬት ይልቅ ረዘም ላለ ጊዜ የመጥገብ ስሜትን ስለሚሰጡ ጠዋት ከበሉ በኋላ እስከ ምሳ ሰዓት ድረስ የረሃብ ስሜት እንዳይሰማ ይረዳል። በአጠቃላይ የተመጣጠነ ምግብን ለመስጠት ይረዳሉ። እንዲሁም እንደ ቫይታሚን ዲ እና ኢን በተሻለ ሁኔታ እንዲስብ ያደርጋል። እንቁላል እነዚህን ቫይታሚኖች በብዛት ስለሚይዝ ጠዋት ላይ ከአቮካዶ ጋር አብሮ አንድ ላይ መመገብ ሰውነታችንን በብሩ ሁኔታ ለማነቃቃት ይረዳል። እንዲሁም ደግሞ ለጡንቻ እድገትም እጅግ በጣም አስፈላጊ ነው ማለት ነው። በአጠቃላይ ይህ ጥምረት ለቁርስ ተመራጭ ቢሆንም እንደ ከሰዓት በኋላ መክሰስ ላይም እንደ ቀላል ራት እንዳይከብድ መመገብ እጅግ በጣም አስፈላጊ ነው። ማለትም ከቁርስ በኋላ ደግሞ መክሰስ ላይ አቮካዶ በእንቁላል ልትመገቡ እጅግ በጣም ጥሩ ሰዓትና ለመመገብም ቀለል የሚል ሰዓት ነው ማለት ነው። ታዲያ አቮካዶ በእንቁላል መመገብ የጤና ጉዳት አለ ወይ የሚለውን ጥያቄ ደግሞ አሁን እንመልከት። አቮካዶን ከእንቁላል ጋር መመገብ በአብዛኛው ለሰዎች ምንም አይነት የጤና ጉዳት የለውም እንዲሁም እጅግ በጣም ጠቃሚ እና ጤናማ ጥምረትን ይሰጣል። ይሁን እንጂ ማንኛውም ምግብ ሊያስከትላቸው የሚችሉ ጥቂት ነገሮች አሉ። በተለይም በብዛት ሲወሰዱ ወይም አንድ ሰው ከመጠን በላይ ከተመገበ የጤና ጉዳት ሊኖረው ይችላል። አፍካዶን ከእንቁላል ጋር መመገብ ሊያስከትላቸው የሚችሉ ጥቃቅን ችግሮችን በትንሹ እንመልከት። የመጀመሪያውና አንደኛው ክብደት መጨመርን ል ይችላል፣ ይህም ከመጠን በላይ ከተወሰደ ነው። ታዲያ አፍካዶ በጤናማ ቅባቶች የበለጸገ ቢሆንም ከፍተኛ የካሎሪ ይዘት አለው። በተመሳሳይ እንቁላልም ካሎሪ አለው። ሁለቱም ምግቦች በብዛትና ከዕለታዊ የካሎሪ ፍላጎት በላይ መመገብ ቀስ በቀስ ወደ ክብደት መጨመር ሊያመራ ይችላል። መፍትሄው ታዲያ መጠኑን መቆጣጠር። ለምሳሌ በቀን ግማሽ አቮካዶ እና ከአንድ እስከ ሁለት እንቁላል ለቁርስ መመገብ በቂ ሊሆን ይችላል ማለት ነው። ሁለተኛ፣ የምግብ መፈጨት ችግርን ሊያስከትል ይችላል። ምክንያቱም አቮካዶ በፋይበር የበለጸገ ነው። ፋይበር ጤናማ ቢሆንም በአጭር ጊዜ ውስጥ በብዛት ሲወሰድ ለአንዳንድ ሰዎች የሆድ መነፋት፣ ጋዝ ወይም የሆድ ህመም ሊያስከትል ይችላል። በተጨማሪም በአቮካዶ ውስጥ ያለው ከፍተኛ ስብ ይዘት ለአንዳንድ ሰዎች ለመዋሃድ ሊከብዳቸው ይችላል። መፍትሄውም ታዲያ ቀስ በቀስ በአመጋገቡ ውስጥ መጨመር ሰውነቱ እስኪላመደው ድረስ በትንሽ መመገብ ይመረጣል ማለት ነው። ሶስተኛ፣ ለአለርጂ ተጋላጭነት ያለባቸው ሰዎች ማለትም፣ የእንቁላል አለርጂ በአዋቂዎች ዘንድ በጣም የተለመደ ባይሆንም የእንቁላል አለርጂ ያለባቸው ሰዎች እንቁላልን መመገብ የለባቸውም። የአቮካዶ አለርጂ፣ አልፎ አልፎ የአቮካዶ አለርጂ ሊከሰት ይችላል። ከእነዚህም በተጨማሪ ላክቴስ አለርጂ የሆኑ ሰዎች ለአፍካዶም ተጋላጭ ሊሆኑ ይችላሉ። የላክቴክስ አለርጂ ያለባቸው ሰዎች እንቁላልን በመተው አፍካዶን ብቻ መመገብ ይመረጣል ማለት ነው። አራተኛ መድኃኒት የሚወስዱ ሰዎች፣ ምክንያቱም አፍካዶ በቫይታሚን ኬ በለጸገ ነው። ታዲያ ደም የሚያቀጥኑ መድኃኒቶችን ለምሳሌ እንደ ዋርፋሪን የሚወስዱ ሰዎች ከፍተኛ የቫይታሚን ኬ መጠን ሲወስዱ የመድኃኒቱ ውጤታማነት ሊቀንስባቸው ይችላል። ታሪያ መፍትሄውም የደም ማቅጠኛ መድኃኒት የሚወስዱ ከሆነ ማንኛውም ከፍተኛ ለውጥ በአመጋገቡ ላይ ከማድረገው በፊት ሐኪምን ማማከር ይመከራል ማለት ነው። በአጠቃላይ ታሪያ ስንመለከት አፍካዶ እና እንቁላል በጣም ጤናማና ገንቢ የሆነ ምግብ ነው። የጤና ጉዳት የሚያስከትለው በመጠኑ ካልተወሰደ ብቻ ነው፣ ወይም ልዩ የጤና ወይም የአለርጂ ችግር ካለቦ ብቻ ነው ማለት ነው። በአብዛኞቹ ዘንድ ጥቅሞቻቸው ከጉዳቱ ይልቅ ይበልጣል ማለት ነው። ስለዚህ አፍካዶን በእንቁላል መመገብ ምንም አይነት የጤና ጉዳት የለውም። ታዲያ የጤና ጉዳት ሊኖረው የሚችለው ተዛማጅ የጤና ችግር ካለባችሁ፣ እንቁላልና የአፍካዶ አለርጂ ካለባችሁ፣ ሌላው ደግሞ መድኃኒት እየተጠቀማችሁ ወይም ደግሞ ደምን የሚያቀጡን መድኃኒት እየወሰዳችሁ ከሆነ ከሐኪም ጋር በመማከር አፍካዶ በእንቁላልን መመገብ ትችላላችሁ ማለት ነው። በተረፈ ግን አቮካዶ በእንቁላል መመገብ ይቻላል፣ ምንም አይነት የጤና ጉዳት የለውም። ማለትም የምትወስዱትን መጠን በትንሹ ቀንሳችሁ በቀን ውስጥ የሚያስፈልጋችሁን አንድ አቮካዶ ወይም ደግሞ ከአንድ እስከ ሁለት እንቁላል በማድረግ አንድ ላይ መመገብ ይቻላል ማለት ነው። በመጠኑ ከተመገባችሁ ለጤናችሁ ምንም ጉዳት የለውም ማለት ነው። ስለዚህ ውድ የቻናል ቤተሰቦች በዛሬው የጤና ትምህርታችን ላይ የተመለከት ነው አቮካዶ በእንቁላል የጤና ጥቅሞቹን እንዲሁም ደግሞ ከመጠን በላይ ከተወሰደ ደግሞ የሚያስከትለውን የጤና ጉዳት፣ እነማን መጠቀም የለባቸውም የሚለውን አጠር አድርጌ በስፋት ዘርዝሬላችኋለሁ። ይህ ቪዲዮ እጅግ በጣም ለብዙ ሰዎች እንዲሁም እንቁላል አቮካዶን ተመጋቢ ለሆኑ ሰዎች እጅግ በጣም አስፈላጊና አስተማሪ ስለሆነ ሼር እያደረጋችሁ አጋሩ። ከዚህ ቪዲዮ ጋር ደግሞ ጥያቄ ሃሳብ ካላችሁ በኮመንት ላይ አስፍሩልኝ። ከኔ ጋር በአዲስ ቪዲዮ እስከምንገናኝ ቸር ቆዩልኝ። እወዳችኋለሁ።